እስካሁን ድረስ ይኸው ግድያው እየተካሄደ ነው ያለው። ይህ ግፍ እንግዲህ እግዚአብሔር ምን እንዴት እንደሚመልሰው የራሱ ዳኝነት ይኖራል። ነገር ግን ህዝብ እያለቀ ነው ያለው ህዝቡኛ እያለቀ፣ እጅግ አዝናለሁ። እስካሁን ድረስ እኔ አፌ ተደጉሞ ተከልክዬ ነው እስካሁን ድረስ ይኸው እየተጨነኩ ያለሁት እና አሁን ፍጹም ፍጹም የሚያሳዝን ግፍና መከራ ነው የደረሰብን እንዴት የሰው ልጅ ጭንቅላት ያለው በበረሃ የሚኖር አስራ ሁለት ዓመት ከሰው ሸሽቶ ርቆ በበረሃ የሚኖር ዋሻ ዘግተው የሚኖሩ አባቶችን አስወጥቶ ይገላል? የኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል? አረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክ እያል መሪዎቿን እድሜ ስትያል የምንጸል በድንጋይ እንወገ። የክርስቲያኖች መላለት፣ የቤተ ክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተ ክርስቲያን ላይ ድቀት ቀጠሉ። እንደ ክቡር ጠቅላይ ሚኒስትራቸው ትግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርስዎ ትግስት የሚገለጠው? ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ዴዩዋ ሚዲያ ተከታታዮች እግዚአብሔር ይመስገን። እስቲ ዛሬ የዝቋላ አባቶቻችንን እንዘክራቸው፣ እናስባቸው። በእውነት በዱር በገደሉ ለእኛ ሲሉ ነው ያ ሁሉ መከራ ሲቀበሉ የነበሩት እና እንደ ሁላችሁም ኦርቶዶክሳውያን የሆናችሁ በተለይን ቪዲዮ የምትመለከቱ በኮሜን ሴክሽን ላይ የአባቶቻችን በረከት ይድረሰን እያላችሁ ጻፉ። ሌላ ምንም ዛሬ ምንም አያስፈልግም። የእነዚህ አባቶቻችን በረከታቸው ይድረሰን እያላችሁ ጻፉ፣ ሳትጽፉ እንዳታልፉ። ምክንያቱም የነዚህ አባቶች በረከት ቀላል አይደለም። በእውነት እነዚህ አባቶች ነፍስ ይማር ሁልጊዜ እንደምናገረው ነፍስ ይማር አይባሉም ለነዚህ አባቶች ምክንያቱም ነፍሳቸው ተምራልቻ ይችን ዓለም ዋዛውን ፈዛዛውን ሁሉ ነገር ትተው ንቀው ነው ለክርስቶስ ራሳቸውን አሳልፈው የሰጡት። በቃ እስከ መጨረሻው ታምነው ሊኖሩ ማለት ይህን የድሎቱን ዓለም ይሄ የጭቅጭቁን ዓለም ይሄ በኃጢአት የተጨማለቀውን ዓለም አንፈልግም ብለው በዋሻ ተሸሽገው በተለይ በጣም ነው የሚያሳዝነው። ከሞቱት አባቶቻችን ካረፉት አባቶቻችን መካከል አንዱ አባት አስራ ሁለት ዓመት ዘግቶ የነበሩ አንድ ቀን የሰው አይን አይተው እንኳን የማያውቁ አባት ናቸው። ታዲያ የእኛ አባት ጸሎት ሀገራችን ምን ያህል እንደሚጠቅም እኛን ምን ያህል እንደሚጠቅም ከዚህ ሁሉ መዓት የጠበቀን፣ ከዚህ ሁሉ መከራ የጠበቀን፣ ከዚህ ሁሉ አስፈሪ ነገር እኮ የጠበቀን የእኔና የእናንተ ጽድቃችን እኮ አይደለም፣ የእነዚህ አባቶች ጸሎት ነው። በእውነት እነዚህ አባቶች ዘወትር ከአምላካችን ከአምላካቸው ፊት ዝቅ ብለው እየለመኑ ባክ ይችን የአስራት አገርህን ለእናት ለድንግል ማርያም የአስራት ሀገር አድርገ የሰጣት ይችን የእመቤታችን የአስራት ሀገርን ማራት ይቅር በላት፣ መከሯ በስቷል፣ ጭንቀቷ በስቷል፣ ልቅሷ በስቷል፣ ልጆች እየተንገላቱ ነው ዲያብሎስ በዲያብሎስ ባርነት ውስጥ እየወደቁ ነው። እባክህ ልቦና ሰጥተህ ይቅር በላት እያሉ የሚለምኑ አባቶችን ነው ያጣ ነው። የሚያሳዝነው ይሄ ነው እና የእነዚህ አባቶቻችን ራሳቸው ባይዘው የእነዚህ አባቶቻችን ይህ ሞት ደስታቸው ነው። የቅዱሳን ሞታቸው ረፍታቸው፣ ደስታቸው ነው። አዎ እነዚህ አባቶች እኮ ከክርስቶስ ጋር መኖርን ነው የሚናፍቁት። ልክ እንደ ጳውሎስ እኔ እስከ ክርስቶስ ጋር ልኖር ወደ ሱም ልሄድ እናፍቃለሁ እንዳለ እነዚህም አባቶቻችን ናፍቆታቸው ይሄን ናፍቆታቸው ተሳካላቸው። ደስታቸውን አገኝ በእቅፉ በመላእክቱ ዝማሬ ቤተክርስቲያን እንደምታስተምረን በይባቤ በደስታ ነው መላእክቱ የሚቀበሏቸው ነፍሶቻቸው። እኔና እናንተ ግን ተጎዳ እኔና እናንተ ግን ተሰቅ የሚያስበን ተኝተን እናድራለን በልተን ጠግበን እንደፈለግን ነው ምን ሆኖ ጸሎትም እኮ ለማድረግ ስንቸገር ከሆነ ወደ ቤተክርስቲያን እራሱ ተዝም ጉዳቱ የኛ ነው። እና ለእነዚህ አባቶች ነፍሲ ማራ አይባልም። በረከታቸው የድረሰን ነው የሚባለው። እና ሁላችሁም በረከታቸው የድረሰን በሉ። እንዘክራለን አንዳንድ ነገሮችን። ብዙ ወጣቶች፣ ብዙ ኦርቶዶክሳውያን፣ ሌሎች ቤተ እምነቶች ራሱ ለዚህ የተሰማቸውን ሀዘን እየገለጹ ይገኛል። እነዚህን ነገሮች እንመለከታለን እና በአንዳንድ ወቅትም ደግሞ አባቶቻችን እንደው ሲጮህ የነበሩትንም ሕፃን አባቶች ሲያስተላልፉ የነበሩትንም መልእክቶች እናያለን። እስከ መርሐ ግብሩ ፍጻሜ አብራችሁ ቆዩ። ላይክ ማድረጋችሁን እንዳትረሱ። እስቲ አንዳንድ ቪዲዮዎችን አይተን እንመለስ። ዝቋላ ላይ አባቶቻችን ድጋሚ ሞቱ። የባለፈው ደም ሳይደርቅ ሌላ ደም ፈሰሰ። የገደሏቸውን ገደሉ፣ የቀሩትንም ይዘው ሄዱ። ይህን ያደረጉት የሰው ልጆች ናቸው፣ ሰው የተባሉት ፍጡር። አሁን አንተ ኦርቶዶክሳዊ ባለማዕተብ፣ ወጣቱ ከአንተ ጋር ነው እኔ ፍትህ ምናምን ልል አይደለም የመጣሁት። አንዳንድ ልጆች ፍትህ ምናምን የምትሉ አላችሁ። በእርግጥ ምን ሊባል የሚችለው እሱ ነው፣ ምክንያቱም አባት እንደሌላቸው ልጆች ስለሆን ማለት ነው። አባቶቻችን እኛን ፕሮቴክት የማድረግ አቅም እንደሌላቸው አውቃለሁ። ሆኖም ግን እኛን ፕሮቴክት ከማድረግ አልፈው ዓለምን ፕሮቴክት የማድረግ አቅም ግን አላቸው፣ ምክንያቱም በእነሱ ውስጥ ያለው መለኮታዊ ኃይል እንዳለ ስለባቅ የኢትዮጵያን ሕዝብ ምሳሌ የሆናቸው ዘንድ ፊት ለፊታቸው የተሰራ ሐውልት አለ የቅዱስ ጴጥሮስ ሐውልት። መሬቲቱንም ሰውንም ወግዘው የሞቱት የተረሸኑት በመድፍ ፊት፣ እነዚህን የመሳሰሉ አባት ነበሩን። አሁን ፊት ለፊት የተቀመጡት መጥተው ሊያስተዳድሩን የተቀመጡት የኔና ያንተ ክፋት ነው። ይዟቸው የመጣው ለዛ ነው። በአደባባይ ሞት ክሬዲት የማይሰጠው ማንም ምንም የማያገባው በአንተ ላይ የአንተ ሞት በዛች ሀገር ላይ ባዶ ኢምንት ነው። ምንም ማለት አይደለም። አሁን መነሻ አድርጌ ተናገርኩ እንጂ የመነኮሱትን ገዳም ያሉትን አባቶች በየቀኑ የሚሞተው ባለማህተቡ ኦርቶዶክስ ነው። አሁን ከ10 ከ20 ዓመት በኋላ ማለት ነው ምን እንደሚሆን ልንገር። እንደው ዝም ብለህ ማርተኛ ምናምን እንዳትለኝ በአደባባይ ክርስቲያን ነኝ ብለህ እንዳትናገር ትባላለህ። ምሳሌ የሆነ ዘንድ ሶሪያ የቅዱስ አባ ኤፍሬም ሀገር ናት። ቅዳሴ ማርያም ትደግሞ፣ ቅዱስ አባ ኤፍሬም ናወቅ የእሱ ሀገር ናት። አሁን ምንድን ናት? የግብፅ ክርስቲያኖች ምንድን ነው የሚሆኑት? አሁን የሶሪያ ክርስቲያኖች ምንድን ነው የሚሆኑት? አንተ አትፈለግም። አለም አይፈልግህም። አንተ የራስህ የሆነ አይዴንቲቲ ይዘ የፖለቲካ መድረክን አስተካክለ ካልመጣ ቤተክርስቲያን አትድን። ቤተክርስቲያን ማዕከል ያደረገ ሜንታሊቲ ከሌለህ በዓለም ውስጥ እንኳን ፖለቲካ እሰራለሁ ብትል ኦርቶዶክሳዊ ሆነ አይሳካልህ፣ ወይ ጭራቅ ትሆናለህ። ምክንያቱም እኛ ክርስቶሳዊ ነን፣ ክርስቶስን መስለን ነው የምንኖረው። ባለማህተቡ ኦርቶዶክስ መድረክ ላይ ቢመጣ ሌሎችን ሰዎች ግደል ብሎ አዋጅ አያወጣም። አብረን እንኖር በሰላም ሃይማኖታችን እናራምድ ነው የሚለው። አንተ ወደዚያ መድረክ እንድትመጣ አይፈለግም። ትጠላለህ? ገዳም ውስጥ ያሉትን አባቶች ፈልጎ የገደለው ይህ አካል ለምን ይመስላል? ቀጠል እኮ ነው በልተው የሚያድሩት በሆዳቸው ደረጃ እንኳን ዳቤ ነው በልተው የሚያድሩት። ምንም አይነት የፖለቲካ አይዴንቲቲ የላቸውም፣ አያውቁትም። ክርስቶስን ወደ መምሰል ብቻ ነው ማደግ የሚፈልጉት። ይሄው አሁንም ሞቱን መሰሉት፣ እነሱ ግባቸውን መጥተዋል። እኔ እናንተ በስጋ እየተመላለስን እዛች ሀገር ላይ እንድንኖር አይፈቀድልንም። ለአንተ ሊመስል ይችላል አልሞትክማ። ያንተ ክፋት በየቀኑ በጨመረ ቁጥር በሞት ላይ የሚሳለቁ አባቶችን መድረኩ ላይ ያመጣልሃል መንፈስ ቅዱስ ይቀጣናል። እስራኤላውያን ጥፋት በሚያጠፉ ጊዜ ያጠፉትን ጊዜያቸውን ቆጥሮ ይከፍላቸው ነበር እግዚአብሔር አምላክ። በጎ ስራ ሲሰሩ ደግሞ ይባርካቸው ነበር። እስከ ሰባት ትውልድ ድረስ ይምርሃል። ስለዚህ አንተ ክርስቲያን ኦርቶዶክሳዊ፣ እንደ ወጣት፣ እንደ ወንድም ከጥግ ያለውን ኦርቶዶክሳዊ ነፍስህ እስክትጠፋ ድረስ መውደድ አለብህ። በየትኛው መንገድ እያንዳንዱ እንቅስቃሴ ቤተክርስቲያንን አድናት አለው አላድናትም፣ ፖለቲካው ማንግል ከእያንዳንዱ ነገር በዚህ መንገድ ካልሆነ የምትራመደው መዳኛ የለንም እን መሞት ይቀጥላል። ጭራሽ እዛች ሀገር ላይ የላችሁም ልንባል ነው አሁን። እና ኦርቶዶክሳዊ አይዞችሁ። ሌላ ምን ልል እችላለሁ? በእጆቻቸው የእግዚአብሔር ቃል የጸሎት መጽሐፍትና መስቀልን እንጂ እኮ የጦር መሳሪያ የሚይዙ አይደሉም። ዓለምን አእምሮቷን ብልጭልጩን ምቀኝነቱን ተንኮሉን ክፋትን ሁሉ ንቀውት ጥለውት ገዳሙን ዋሻውን ዱሩን በረሃውን መረጡ እንጂ እኮ እንደኛ የሚሞቃ አልጋ የሚጣፍጥ ምግብ እያሉ እያማረጡ እኮ የሚኖሩት እኮ ህይወት የላቸውም እኮ። ክርስቶስን ብለው ሁሉ ነገር ንቀው ዓለምንም ትተውልን እኮ ሄዱ። ምን ባጠፉ እነዚህ አባቶች ይገደላሉ? አንፈልግም፣ ከዓለም መለየት እንፈልጋለን ብለው ጥለው መርጠው ሄዱ። ምንድን አርጉ ምንላቸው? ለምንድን ነው አባቶች በተከታታይ ተደጋጋሚ እየተገደሉ ያሉት? ዓላማው ምንድን ነው? ሰይጣን እንኳን በቅዱስ መስቀል ምልክት ስናማትም ካለበት ቦታ ሸሽቶ ጥሎ በኖ ይጠፋል። እነዚህ ከሴጣን የከፉ የአእምሮ እድገት ውስንነት ያለባቸው የላሸቁ የከሸፈ ትውልድ ያፈራ ነው። እንዴት ነው በጌታ አባት ምን ማያውቁ ተንኮል የሌለባቸው የጸሎት የሚቆሙ ስለኛ ኃጢአት የሚያለቅሱ ስለ ሀገር ሰላም፣ ፍቅር፣ አንድነት የሚጮ የሚጠይቁ የሚያለቅሱ አባቶችን መግደል ትርፉ ምንድን ነው? እንዴት መውረድ ነው? የነዚህ እንደጋጋ አባቶቻችን ነፍሳቸውን በሰላም ያሳርፍልን፣ በረከታቸው በሁላችንም ላይ ይደር። እጅግ በጣም የሚያስፈራ ጊዜና ዘመን ይደርሰናል። ደርሰናል ለነዚህ ጸሎተኛ አባቶች ለእነዚህ ስለ ሀገር ሰላምና ፍቅር የሚያለቅሱ እነዚህን ዓለምንና ምኞቷን ጥለው ንቀው ለገቡ ለገደሙ አባቶች ያልተመለሱ ለእኛ ይመለሳሉ ማ የሚል አሳሰብ አይኖረንም። ስለ ሁላችንም፣ ስለ ሀገራችን፣ ስለ ህዝባችን፣ ስለ ሁሉ ነገር ልንጸል የሚገባበት ሰዓትና ጊዜ ላይ ነን። እግዚአብሔር አምላክ ይደርስልን። የአቤል ደም ዛሬ የሚጠራል። በዝቋላ እነዛ አባቶቻችን ደማቸው ሸደርቅ ዛሬም ደሞ በሸገር ሲቲ የምንሰማው መረጃ ያሳዝናል። እንግዲህ ካህን አባታችን ጠዋት ለቅዳሴ በሚሄዱበት ሰዓት በር ላይ እንግዲህ ባልታወቁ ግለሰቦች በጩቤ ተወግተው እንደተገደሉ ያለው መረጃ ያመለክታል። አባቶቻችን በግፍ ሲገደሉ ዝም፣ ካህናት አባቶቻችን መነኮሳቱ በግፍ ሲታረዱ ዝም፣ ቅድስት ቤተክርስቲያናችን በሰሜን በደቡብ በምስራቅ በምዕራብ ላይ እንደ ችቦ ሲነድ ዝም፣ የቅድስት ቤተክርስቲያን አጥሯ ክብሯ ሲነካ ዝም፣ ኦርቶዶክሳን ገዳም ብለው ወጥተው በሰላም ወጥተው በሰላም ሳይመለሱ ሲቀሩ ዝም። እባካችሁ ኦርቶዶክሳን፣ ዝምታው እስከ መሽት ድረስ ነው ቢመስለንም ሌሊቱ ፍጹም የማይነጋ ተቆልፎ ይቀር በሩ እንደ ተዘጋ። እሱን ተስፋ አድርገህ ባመንከበት ጽና፣ ቀናለው እግዚአብሔር ያደርጋል ቀና። ለዚህ ቅዱስ ቤተክርስቲያን የትኛውን መስዋዕትነት ቢከፈል ትንሽ ነው። ኦርቶዶክሳኖች፣ ቅዱስ ቤተክርስቲያናችን ሁሌም እንደምናገረው ዛሬ ማረብ ላይ ነገር ግን እሑድ መምጣቱ ትንሣኤው መምጣቱ አይቀርም፣ ጨለማው ይነጋል ብዬ አስባለሁ። ሁላችሁም ኦርቶዶክሳኖች ኮፒሊንግ ሼር ሪፖርት እያደረጋችሁ ለሚመለከቱ አካል እንድታደርሱ ስል በሉ ለእግዚአብሔር ጠይቃለሁ። ሁላችንም ኦርቶዶክስያን እራሳችንን ጠብቅ ወዳቸዋል። ዛሬም የቤተ ክርስቲያን አባቶች እንደ በግ እየታረዱ ናቸው ያሉት፣ ግን ሁሉም ዝም ብሏል። ጸጥ ተላመድ ነው። አባቶች ታግተው ሄደዋል። ለምን? ገንዘብ ተፈልጎ ነው? አይደለም። ከአባቶች ምን ሊገኝ? አባቶች ለሀገርና ለሕዝብ እየጸለዩ በባዕታቸው ቁጭ ብለው ያሉ አባቶች ናቸው። ሀብት ንብረት የላቸውም። ዓለም በቃኝ ብለው የሄዱ አባቶች ናቸው። እነሱን አግቶ መውሰድ ለምን ብለህ ስትጠይቅ ለዚች ሃይማኖት ለዚች ተቋም ያላቸውን ጥላቻ ብቻ ነው የሚያሳየው። ከአባቶች ቀጥሎ ደግሞ ማን ነው ስትል ራስህ ነህ። ዛሬ በብሔር ተከፋፍለህ ወንድም ወንድሙን እየገደለ ያለ ባለማተብ ማተብ አስረህ ማተቡን ከነ ማህተቡ የምታርደው አንተ፣ ግን ዛሬ ልትነቃ ይገባሃል። ደመቁ ቀብድ አማራይ

ከዚህ በኋላ እርስ በእርሳችን መባላቱን እስኪ እናቁ። ምንድነው? ከዚህ በላይ ምን ሊመጣብን ነው? አባቶች ገዳም ድረስ ተገብተው ከተገደሉ፣ እናቶች እመምኔቶች ገዳም ድረስ ከተደፈሩ፣ ሞተሃል፣ ሞተናል። እግዚአብሔርን ነው የምላችሁ እኔ በጣም ነው ተስፋ የቆረጥኩት። አሁን ወደ ዝቋላ በግፍ ወደ ተገደሉት አባቶቻችን እየወጣን ነው። በዚህ ቦታ ካረፉት አባቶች በበረሃ ከተገደሉት አሁን ትላንት ከተሰማው ሰኔ 15 ከተሰማው ዛሬ ሰኔ 16 ላይ የአንድ አባት አስክሬን እንደተገኘ እየተነገረ ነው። እንግዲህ አለሁልሽ የሚላት ለቤተ ክርስቲያን ድምፅ የሚሆናት እንዲሁም ደግሞ የዛሬ አመት አካባቢ የተገደሉት አባቶች እንባችን ሳይታበስ መፍትሄ ሳናገኝ ድጋሚ አባቶቻችን ተገለውብናል። እንግዲህ አለሁልሽ የሚላት አባት ያስፈልጋታል፣ የሚጮህላት ይህንን ድምፅ የምትሰሙ የሚመለከታችሁ አካል ለቤተ ክርስቲያናችን ለአባቶቻችን መፍትሄ እንዲሰጡንና እንድትደርሱልን ከሁሉ በላይ ደግሞ ሰማይና ምድር የፈጠረ እግዚአብሔር በግፍ ለተገደሉት አባቶቻችን ለእኛም ለሀገርም ለሕዝብም ለሚጸልዩት ለተገደሉት ለእነሱ ደም ብሎ መፍትሄ እንዲሰጠን እግዚአብሔር መልሱን እንዲሰጠን የሚመለከተው ደግሞ እንዲደርስ ይህ መልእክት ሼር፣ ኮፒ፣ ሊንክ ዱዊት አድጉልኝ። እዛ ደግሞ ገዳሙ ከደረስን በኋላ ያለውን ነገር አሳውቃችኋለሁ። ፍጹም ፍጹም የሚያሳዝን ግፍና መከራ ነው የደረሰብን። እንዴት የሰው ልጅ ጭንቅላት ያለው በበረሃ የሚኖር 12 ዓመት ከሰው ሸሽቶ ርቆ በበረሃ የሚኖር ዋሻ ዘግተው የሚኖሩ አባቶችን አስወጥቶ ይገላል? ገሎስ እንዴት ወደ ገደል ይጨምራል? የተደረገው ግፍ ፍጹም ከህሊናና ከአይምሮ በላይ የሆነ ግፍ ነው የተሰራብን። በዝቋላ ገዳም ያለውን ነገር ፍጹም ብታዩት የሚያሳዝን ነው። አባቶች በፍጹም ሐዘንና መከራ ውስጥ ነው ያሉት። እሱ ብቻ አይደለም፣ በበረሃ ዘግተው በዋሻ የሚኖሩ 22 ዓመት 15 ዓመት 8 ዓመት የዘጉ አባቶች ነው አስወጥተው ያባረሯቸው፣ ዋሻቸውን የወሰዱባቸው። የተገደሉት አባት ራሱ የሰው አይን አይተው የማያውቁ የሰው ድምፅ ሰምተው የማያውቁ አባቶች ተገለው ወደ ገደል ተጥለዋል። ፍጹም የሚያሳዝን መከራና ግፍ ነው የደረሰብን። አቤት የሚል የቤተ ክርስቲያን ሰው መግለጫ ሊሰጥ ይገባል። ይህንን ጉዳይ ሁላችሁም ሼር፣ ኮፒሊንክ አድርጉት። ከዚህ በላይ ክፉ ጊዜና መከራ አይመጣብንም። ኦርቶዶክሳን ባለማህተቦች ሁላችሁም ተገደሉ፣ በግፍ ተገደሉ፣ የዝቋላ አባቶች እውነት በግፍ ተገደሉ እያላችሁ፣ ሪፖስት፣ ኮፒሊንክ፣ ሼር አድርጉት። ስለ እግዚአብሔር ብላችሁ እውነት የሚመለከታችሁ እግዚአብሔር የምትፈሩ ሆነ ለዚህ ጉዳይ መግለጫ ሰጥታችሁ አባቶቻችንን የሚረጋጉበት የሚጽናኑበትን ነገር መስማት ምንፈልጋለን። ከበላይ አካላት ሊመለከታችሁ የሚመለከታችሁ አካላት ፍትህ፣ ፍትህ፣ ፍትህ፣ ፍትህ ለአባቶቻችንና ለዝቋላ ገዳም። ዝቋላ ሰው ለፍቅር ለምስጋና የተሰጠውን ዘመን የሰይጣንን ግብር ማስፈጸሚያ አድርጎት ስንቱ ያላበሳው በእጁ ተቀበለ። የሞት እንዳደረጎት መነኮሳት ሞቱ አይደል? በግፍ ተገደሉ። እሰይ እልል በሉ! ምክንያቱም ጌታን ለማገልገል በዱርና ገደል ዓለምን ንቀዋት ለኖሩ በሙሉ የቸርነት አምላክ ለነሱ ይራራል። የክርስቲያን ሕይወት በምድር ሲያበቃ በሰማይ አንድ ብሎ ባዲስ ይጀምራል። ይልቅ በእኛ በደልና በኃጢአታችን ብዛት ሌሎች አባቶች ላይ ጥይት እንዳይተኮስ ለሞቱት አይደለም ላለነው እናልቅስ። አዎ ለራሳችን እናልቅስ። እግዚአብሔር ወዳጆቹን እየወሰደ ነው። የአባቶቻችን በረከታቸው ይደርብን። በዋሻ ውስጥ ከሚኖሩ ከስምንቱ አባቶች እኒ ትልቅ አባት አንዱን አጣናቸው። አስራ ሁለት አመት ሙሉ ከሰው ተገናኝተው የማያውቁ ሰው አይተው የማያውቁ ከእግዚአብሔር ጋር ብቻ የሚገናኙ ከዋሻ ውስጥ ወጥተው የማያውቁ እነዚህ ትልቅ አባት ከዋሻ ውስጥ አውጥተው ገለው ከተራራ ስር ጣሏቸው። ሰው ደርሶባቸው የማያውቅ እነዚህ አባት ገለው ጣሏቸው። እባካችሁ ስለ ቤተ ክርስቲያን የበላይ ጠባቂዎች ብላችሁ ለዚህ ለእነዚህ አባቶች ለምስኪኖች አባ አባቶቻችን ፍትህ ስጧቸው ስል ከልብ ይጠይቃሉ። ፍትህ ስጧቸው ስል ስለማህተቤ ብዬ ይጠይቃሉ። ፍትህ ስጧቸው ስል ስለ ተዋሕዶ ብዬ ይጠይቃሉ። እባካችሁ እባካችሁ አባቶቻችን እባካችሁ እለምናችኋለሁ። እንደዚህ የልጅነትም ባይን እያያችሁ ተ ተው አጨክኑ እያልኩ። እባካችሁ እንደተከታተላችሁት ነው እንግዲህ ካረፉት አባቶች የአንደኛው አባት ቀብር ስነ ስርዓት ተፈጽሟል በሰኔ አስራ ስድስት ማለት ነው። እንግዲህ ያረፉት አባት እንዳልኳቸው አንዱ አባት እንደሰማችሁት አስራ ሁለት ዓመት ሙሉ የዘጉ ናቸው። ብዙዎች ፍትህ እየጠየቁ ነው። የዛሬ አመቱ ገና ባችን ሳይታበስ ድጋሚ ተደገመ። አባቶቻችንን በየጊዜው መግደሉ ለምን አስፈለገ? እነዚህ አባቶች ባይዘው ዓለምን በቃኝ ብለው እኮ ይችን ዓለም አንፈልጋትም ብለው እኮ ተደብቀው በዛ በዋሻ ውስጥ ያሉ ትተውልን እኮ ሄደዋል። ለእኔና ለእናንተ ይችን ዓለም ትተው ሄደዋል። ግራ የሚገባኝ እኔ እነሱ ትተው እዛ ተደብቋል እኛ እነሱን ፍለጋ ሄደን ለምን ማጥቃት እንዳስፈለገ፣ እኔ ሁልጊዜ ይሄ ነገር እንቆቅልሽ ነው የሆነብኝ። ጭራሽ ሊፈታልኝ ያልቻለ ነገር ነው። እንደው በቃ ምንም ማድረግ አይቻልም። በረከታቸው የድረሰ እንግዲህ ብፁዓን አባቶቻችን። በዚህ ጉዳይ ማንም ምንም ያለ የለም፣ ግን ብፁዕ አቡነ ሄኖክ የቀድሞ የአዲስ አበባ አገረ ስብከት ሊቀጳጳስ፣ የአሁን የደቡብ አፍሪካ አገረ ስብከት ሊቀጳጳስ በፌስቡክ ገጻቸው ጽፈዋል። የተሰማቸውን ሀዘን ገልጸዋል። ሌላው ግን ከቤተ ክህነት እስካሁን የወጣ ነገር የለም በዚህ ጉዳይ። ነገር ግን በአንዳንድ ጊዜ አባቶቻችን ድምፃቸውን ያሰሙበት ሞት ይብቃ፣ መገደል ይብቃ፣ መሰደድ ይብቃ ያሉበት አንዳንድ ቪዲዮዎች አሉና እሱን እስኪ እንመልከት። እንደ ክቡር ጠቅላይ ሚኒስትራቸው ትዕግስት ማለት ይሄ ነበር። በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይህ ነው ወይ? የሚሊታሪዎች ትዕግስት እንዲህ ነው ወይ? እኔ ትዕግስትም በዚህ አልገልጸው፣ ቸልተኝነት ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል። ይህ አባባላችሁ እባካችሁ፣ እባካችሁ አረሙ፣ አረሙ እናንተ ካላልታረማችሁ ራሳችሁ ካላረማችሁ ግድ የለም፣ አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም፣ የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነጋው የኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል። እረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክ እያል መሪዎቿን እድሜ ስጥ እያልን የምንጸልይ በድንጋይ እንወገን። እረ ግፍ ነው። እረ ባስሌዎስ ሽፍሎስ ተነስ፣ ተክለ ሃይማኖት የጠርክ ጳውሎስ ጀግናው የጠርቅ እና ይበቃኛል። እኔ ህግ መጣስ ነው አለመታዘዝ፣ ግን ምነካል ነው ምነካል? እንዲህ የተጃጃል ምን ሁነን ነው? ተከታተላችሁት ነው። የብፃን አባቶቻችን በረከታቸው የደረሰ፣ እንግዲህ በየጊዜው በየተለያየ ሁኔታ ድምፃቸውን ያሰማሉ። ግን አንዳንድ ሰው ምንድን ነው የሚያስበው? በቃ እነሱ እንትን ካሉ ሌላው ዝም ማለት የለበትም። ባይዘዊ ቤተክርስቲያን፣ የብፃን አቦሊቃነ ጳጳሳት ብቻ አይደለችም። የቅዱስ ሲኖዶስ ብቻ አይደለችም። የቄሶች የካህናት፣ ወይ ሰንበት ተማሪ ብቻ አይደለች። የሁላችን የሚመናንም ናት ይቺ ቤተክርስቲያን። እኔም እናንተም ሁላችንም ለዚህ ቤተክርስቲያን ይመለከተናል። እኚህን መምህር አድምጧቸው። የክርስቲያኖች መላላት የቤተክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንድ ሆኖ መቀናየት አይችሉም። ታስባላችሁ። እንዲያው ደስ ይበላችሁ፣ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችን እናስቀጥላለን፣ ቤተክርስቲያናችን መጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች የቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ ጣሉ፣ አያገባችሁም፣ ሌላውን ለእኛ ጣሉት የሚለው አይሰራም፣ አይሰራም። እንዲያው በቃ ጥላቸው ይሄዱ እኛ በቃ እናውቅላቸዋል። አይሰራም። ቤተክርስቲያን ሁሉም ባለቤት ነው፣ መጠበቅ አለበት። አንድም ሁነን እውቀትንም ይዘን በቤተክርስቲያናችን ውስጥ ያገባኛል እንድንል ያገባኛል። ሁሉም ሳይ ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተክርስቲያን ስላችሁ ህንጻውን አይደለም። እናንተ ከሌላችሁ ምን ያደርግልኛ ህንጻው ምን ያደርግልናል? ይህን እኮ የሰራነው እኛ ተባብረን። ይሄ እኮ ብሎኬት እና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው፣ አባቶች ሲኖሩ የከበረው ከሌሉ እኮ ይሄ የለም የለም። አንድ ሰው ነው ቤተክርስቲያን ማለት አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል፣ ያገባኛል። ሌላው በቅዱስ ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ የተቻለንን በጎነትን ቤተክርስቲያን የምትቃጠልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። ታጥላችሁት ነው ሁላችንም በዚህች ይመለከተናል። የማይመለከተው አካል የለምና ሁሉም የበኩሉን ድርሻውን መወጣት አለበት። ያልኳቸው የነዚህ አባቶች በረከታቸው ይድረሰን። ቸር ወሬ የምንሰማበት ምንጽናናበትን ዘመን እግዚአብሔር አምላክ ያምጣልን። መንግስትም በእንደዚህ አይነት ነገር ላይ ትኩረት ሰጥተው የሁሉንም ቤተ እምነት ሰላም ሁኔታ እንዲጠብቅ እሱ አምላክ ቅዱስ እግዚአብሔር ይፍቀድ። እንግዲህ በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር እንሰንብት።